በጉጉት ሲጠበቅ የነበረው የማርቲን ዙቢሜንዲ ዝውውር ሊጠናቀቅ ነው። ተጫዋቹ ማርቲን ዙቢሜንዲን አሁን ለንደን ደርሷል። በሌላ በኩል አርሰናል ያልተለመደ ነገርን ሊያደርግ ነው ተብሏል። ይህ ያልተለመደ ነገር ምንድን ነው? በዝርዝር እናየዋለን። ሩበን አሞሪም የክረምት የተጫዋቾች የዝውውር መስኮት በፍጥነት ማንቸስተር ዩናይትድ የሚታሰቡትን ተጫዋቾች ወደ ኦልድ ትራፎርድ የሚያመጣበት እንዲሆን ጠይቋል። ኦናና በሞናኮ ተፈልጓል። ሊቨርፑል ለሌላ ዝውውር እየተዘጋጀ ነው የሚሉትንና ሌሎች ጉዳዮችን እያየን ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ሰላም፣ ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። ይህንን ቻናል ሰብስክራይብ አድርጉት፣ ሊንኩን አጋሩና የምንሰራቸው ፕሮግራሞች ብዙ ሰዎች ጋር መድረስ እንዲችል አግዙ እንላለን ላደረጋችሁት ድጋፍም ከልብ ከልብ እናመሰግናለን። ከዝውውር ጉዳዮች ጋር የተያዙ ሀሳቦችን አርሰናልን በማስቀደም እናነሳለን። አርሰናል ከጥር ጀምሮ ከማርቲን ዙቢሜንዲ ጋር በተያያዘ ስሙ ሲነሳ ቆይቷል። የተጫዋች የአርሰናል እንዲሆን ለማድረግ አርሰናሎች የቻሉትን አድርገዋል። ያኔ ገና ጥር የክረምት የተጫዋቾች ዝውውር መስኮት ሲከፈት አርሰናል ዙቢሜንዲን እንደሚያስፈርመው ተረጋገጠ ተብሎ ተነገረ። መሀል ላይ የዚህን ተጫዋች ዝውውር የሚያሰናክል በተለይ በሪያል ማድሪድ በኩል ይደረግ የነበረው ጥረት ነገሩን ወደኋላ እንዳይጎትተው ተፈራ የአርሰናል ደጋፊዎች ስጋት ውስጥ ገቡ። ነገር ግን በሪያል ማድሪድ የተወሰነ ውሳኔ ለዣቪ አሎንሶ ተነገረው ያሉትን ሌሎች ተጫዋቾች ተጠቀም፣ እነሱ ይበቃሉ ተባለና ሪያል ማድሪድ በአርሰናልና በሪያል ሶሴዳድ መካከል የተደረሰውን ስምምነት የማወክ አቅሙን አጣ። ተጫዋቹን ለመውሰድ አርሰናል መክፈል የሚጠበቅበትን 51 ሚሊዮን ፓውንድ ሂሳቡን ቀስ በቀስ ለመክፈል እንዲመቸው በሚል ወደ 55 ሚሊዮን ፓውንድ አሳደገ። ሪያል ሶሴዳድ ይሁን አለ 55 ሚሊዮን ፓውንድ በሦስት ጊዜ ክፍያ አርሰናል ለማርቲን ዙቢሜንዲ ዝውውር ይከፍላል ተብሎ ነው የሚጠበቀው። ታዲያ ይሄ ዝውውር እንዲያበቃ የሚጠበቀው በፍጥነት ነው። የክረምት የተጫዋቾች የዝውውር መስኮት ከመዘጋቱ በፊት አርሰናል ተጫዋቾቹን ሰብስቦ የቅድመ ውድድር ዝግጅት በሚያደርግበት ጊዜ ከመጀመሪያው የዝግጅት ጊዜ አንስቶ እስከ ውድድር ዓመቱ መጀመሪያ ድረስ ዙቢሜንዲ የቡድን ጓደኞቹ ጋር አብ እንዲሆን አርቴታ ይመኛል ይህንን ምኞት አሁን አርሰናል ሊያሟላለት ሊፈጽም ነው ምናልባትም በጣም በቅርቡ የአርሰናል የመጀመሪያው የክረምት ተዘዋወረ የሚባለው ተጫዋች ማርቲን ዙቢሜንዲ ሊሆን ይችላል ምክንያቱም አሁን ተጫዋቹ ይህን ዝውውር ለማጠናቀቅ ለንደን ተገኝቷል በለንደን ቆይታው ከአርሰናል ባለስልጣናት ጋር ይነጋገራል መወሰን ያለባቸውን ውሳኔ ይወስናሉ የህክምና ምርመራው ይደረጋል እንደ ሪያል ሶሴዳድ ጥያቄ ነገሮቹ የሚቀጥሉ ከሆነ ሰኔን ጨርሰን ሀምሌን ስንጀምር አርሰናል ዙቢሜንዲን ሙሉ በሙሉ አዘዋወረ ተጫዋቹም የአርሰናል ሆኗል የሚለውን ይፋዊ ዜና ይነግራሉ ተብሎ ይጠበቃል ከዛ በፊት መሰራት ያለባቸውን ስራዎች እየጨረሱ ለመቆየት የህክምና ሥራና ምርመራ ማድረግ ካለበትም እሱን ለማከናወን ለንደን ደርሷል። በለንደን ከአርሰናል ሰዎች ጋር የሚኖረው ንግግር የሚኖረው ውይይት ሁሉንም ነገር ለመጨረስ ሲባል የተዘጋጀ ለማከናወን ሲባል የታለመ ነው። ስለዚህ ቶማስ ፓርቴ ጋር መለያየቱን በሰማንበት እለት ዙቢሜንዲና አርሰናል ለሚቀጥሉት አምስት ዓመታት አብረው እንደሚሆኑ አወቅን ማለት ነው። ይሄ ተጫዋች በብዙ የእግር ኳስ ተንታኞች በጣም ትልቅ አቅም ያለው ተጫዋች እንደሆነ ይነገራል። ያለምንም ጥርጥር እሱ ዙቢሜንዲ እንደዚሁም ኦዲጋርድና ዴክላን ራይስ ሆነው የአርሰናልን የመሃል ክፍል የበለጠ ጠንካራ የበለጠ ውጤታማ ያደርጉታልም ተብሎ ነው የሚጠበቀው። በነገራችን ላይ ዙቢሜንዲ ለተወሰኑ የአርሰናል ተጫዋቾች እንግዳ አይደለም፣ ጓደኝነት አለው፣ አብሮ የተጫወታቸው ተጫዋቾች አሉ። ከተወሰኑ ጊዜያቶች በፊት እሱ ዙቢሜንዲ እና የአሁኖቹ የአርሰናል ተጫዋቾች ማርቲን ኦዴጋርድ፣ ማይክል ሜሪኖ እነዚህ አብረውት የተጫወቱ ናቸው። ዴቪድ ራያ ደግሞ በብሔራዊ ቡድን ዙቢሜንዲን ያውቀዋል እንግዳነት ስሜት ይሰማዋል ተብሎም አይጠበቅም ማለት ነው። ስለዚህ አሰልጣኝ ስፔናዊ፣ እነዚህ አሁን የጠቀስናቸው ተጫዋቾች ደግሞ ቀደም ሲል በነበረበት ክለብ ይጫወቱ ስለነበረ ማርቲን ዙቢሜንዲን በቅርበት ያውቁታል እሱም እነሱን እንደዛው ያውቃቸዋል ነው። ስለዚህ የዙቢሜንዲ ዝውውር ሊጠናቀቅ ነው፣ በጣም አሪፍ ነገር ነው ለአርሰናል። ሁለተኛው አርሰናልን የተመለከተው ወሬ አርሰናል ያልተለመደ ነገር ሊያደርግ ነው ተብሎ የተገለጸው ነው። ምንድን ነው ይሄ ያልተለመደ ነገር ያልን እንደሆነ ከ2018 ወዲህ ለመጀመሪያ ጊዜ አንድን ተጫዋች ከጀርመን ቡንደስሊጋ ሊያስፈርም ነው የሚለውን ነው የምናገኘው። እንግዲህ የዝውውር አፈጻጸም ታክቲክ አለው። አርሰናል የዝውውር አፈጻጸም ታክቲኩ በአብዛኛው ተጫዋቾችን ከተወሰኑ የአውሮፓ ሀገራት የማምጣት እንደዚሁም ከብራዚል የተወሰኑ ተጫዋቾችን የመውሰድ እናም ደግሞ በፕሪሚየር ሊግ የተጫወቱ ተጫዋቾችን የራሱ ማድረግ ነው። ይሄ ነው የአርሰናል የተለመደው ታክቲክ። ለምሳሌ የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች ከሌሎች ክለቦች ወደ ኤምሬትስ ስቴዲየም ማዘዋወር ላይ የተወሰኑ ተጫዋቾች በዚህ መንገድ አርሰናልን ተቀላቅለዋል። እንደውም በጣም ብዙ ሰዎች የሚሉት የአርሰናል የተጫዋቾች ስብስብ በአብዛኛው በፕሪሚየር ሊግ የመጫወት ልምድ ባላቸውና የአካዳሚ ውጤት በሆኑ እንደዚሁም ከተወሰኑ የስፔን ሀገራት የስፔን እንደዚሁም የጣሊያንና የፈረንሳይ ክለቦች የሚገዙ ተጫዋቾች ናቸው። እነዚህ የተወሰኑ የአውሮፓ ሀገራት እንደዚሁም ደግሞ የፕሪምየር ሊግ ልምድ ያላቸው ተጫዋቾችና የአካዳሚ ውጤቶችን በማቀላቀል ነው አርሰናል ቡድን ይሰራል የተባለው። አሁን በአውሮፓ ስንል ለምሳሌ ከስፔን ላሊጋ የወሰዳቸው ነቶማስ ፓርቲ ከአትሌቲኮ ማድሪድ፣ ኦዲጋርድ ከሪያል ማድሪድ አርሰናልን የተቀላቀሉ ተጫዋቾች አሉ። ከፕሪሚየር ሊግ ስንል ራምስዴል የአርሰናል ተጫዋች የሆነው ከፕሪሚየር ሊግ ክለብ ነው። ቤን ዋይትን የገዛው ከዚሁ ከፕሪሚየር ሊጉ ክለብ ነው። ዴቪድ ራያ አርሰናልን የተቀላቀለው ከብሬንትፎርድ ነው። ዴክላን ራይዝ፣ ካይ ሃቨርስ በፕሪሚየር ሊጉ ለሌሎች ክለቦች ከተጫወቱ በኋላ የአርሰናል ተጫዋች የሆኑ ናቸው። ለልምዳቸው ሲባል የታወቀ አቅም በሊጉ ስላላቸው ሲል ነው አርሰናል እንደነዚህ ያሉ ተጫዋቾች ላይ ትኩረቱን የሚያደርገው እንግዲህ ተጫዋቾች ከሌላ ሀገር ወደ እንግሊዝ ሲሄዱ ወይም ከሌላ ሊግ ወደ እንግሊዝ ፕሪሚየር ሊግ ሲዘዋወሩ ሊያጋጥማቸው የሚችለው የመላመጃ ጊዜ መፈለግ ወይም የእንግዳነት ስሜት፣ ይህንን እስኪላመዱ ድረስ ደግሞ ለክለቡ ውጤት ማጣት ምክንያት ይሆናሉ የሚለውን ሪስክ አቮይድ ለማድረግ ወይም ለማስቀረት ነው አርሰናል እንዲህ ያለውን አካሄድ እስከዛሬ ድረስ ሲከተል የቆየው። አርሰናል በነገራችን ላይ ከላሊጋው የሚያስፈርማቸው ተጫዋቾች አሉ። ተከላካዮች ሲፈልግ በአብዛኛው አይኑን ወደ ጣሊያን ክለቦች ላይ ያተኩራል። ወጣት ግን ተሰጦ ያላቸውን ተጫዋቾች ሲፈልግ ደግሞ የፈረንሳይ ሊግ ምርጫው ነው ነው ስለዚህ እነዚህን አካሄዶች ካለፉት ሰባት ዓመታት በአብዛኛው የሄደባቸው ወይም ካለፉት ሰባት ዓመታት ያርሰናል ልምድ የምንረዳቸው አካሄዶች ናቸው ከ2018 በኋላ አርሰናል የቤንጃሚን ሼሽኮን ዝውውር በ60 ሚሊየን ፓውንድ ለማጠናቀቅ ጫፍ ላይ ደርሷል። ከተጫዋቹ ጋር ስምምነት ላይ ደርሷል። አርቢ ላይፕሲችና አርሰናልም የተጫዋቹን የዝውውር ሂሳብ 60 ሚሊየን ፓውንድ እንዲሆን እየቆረጡ ነው አሉ። ይሄ የሚፈጸም ከሆነ አርቢ ላይፕሲችን ትቶ ወደ አርሰናል ተጫዋችነት የሚቀየር ከሆነ ቤንጃሚን ሸሽኮ ከ2018 ወዲህ አርሰናል ለመጀመሪያ ጊዜ አንድን ተጫዋች ከጀርመን ቡንደስሊጋ ያስፈርማል ማለት ነው። ያልተለመደውን ታክቲክ አፕላይ ያደርጋል ቤንጃሚን ሸሽኮን በእጁ ለማስገባት። በእርግጥ አርሰናል ከዚህ በፊት ከጀርመን ቡንደስ ሊጋ ተጫዋቾችን አስፈርሞ ያውቃል። እነ ሌኖን ልናነሳ እንችላለን፣ እነ ሶክራትስን እነ ኦቤሜያንግን ልናነሳ እንችላለን። ግን ባለፉት ሰባት ዓመታት ይህንን የማድረግ ፍላጎት አልነበረውም። የጀርመን ቡንደስ ሊጋ የአርሰናል የበተለይ አርቴታ ምርጫ አይደለም። አሁን ግን አጥቂ ይፈልጋል። የሚፈልገውን አጥቂ የራሱ ለማድረግ ቡንደስሊጋው ላይ ነው የተሻለው ተጫዋች በተሻለ ዋጋ የተገኘው፣ ቤንጃሚን ሼሽቆ ይህንን ተጫዋች የራሱ ያደርጋል የሚለው ሰፊ ግምት አሁንም በብዙዎች ዘንድ እንደተያዘ ነው። ሁለተኛው ጉዳይ ሊቨርፑልን ይመለከታል። ሊቨርፑል አንድም ከመሸጥ አንድም ከመግዛት ጋር በተያያዘ እናነሰዋለን ስሙን ሊቨርፑል የመጀመሪያው ነገር የሚያስፈርማቸውን ተጫዋቾች ወደ ራሱ የሚያደርግበት ፍጥነት ሁሉንም ያስቀና፣ የሊቨርፑል ደጋፊዎችን ደግሞ በእጅጉ በጣም በእጅጉ ያስደሰተ ነው። አሁን ሊቨርፑል ለተጫዋቾች ዝውውር እስካሁን ድረስ ከ185 ሚሊየን ፓውንድ በላይ ውጪ አውጥቷል። የበቃው አይመስልም። ተጨማሪ የዝውውር እቅዶች አሉት። አጥቂ ማስፈረም ይፈልጋል። የተከላካይ ክፍሉን ለማጠናከር ከወዲሁ እንቅስቃሴ ጀምሯል። ቀደም ሲል ለመጥቀስ እንደሞከርነው የኬርኪ ዝውውር በ40 ሚሊዮን ፓውንድ ወደ ሊቨርፑል ይጠናቀቃል። ግን ሊቨርፑል ደግሞ ገዢ ብቻ ሳይሆን ሻጭም ክለብ ነው። ሊቨርፑል ከሚሸጣቸው ወይም ከሊቨርፑል ጋር ከማይቀጥሉ ተጫዋቾች መካከል አንዱ እንደሆነ በእርግጠኝነት መናገር የምንችለው ዳርዊን ኑኔዝ ነው። ዳርዊን ኔዥ ሊቨርፑልን ሲቀላቀል 85 ሚሊዮን ፓውንድ አካባቢ ወጥቶበታል። የሊቨርፑልን ማሊያ ለብሶ በሰጣቸው አገልግሎቶች ግን ያን ያህል የተጠበቀውን ውጤት ማምጣት አልቻለም። የሚሰለፍበት ምድል የተገደበ የሚያስቆጠራቸውን ጎሎች በጣም ጥቂት፣ የሚስታቸው ኳሶች ደግሞ የሚያስቆጩም በቁጥርም ብዙ ናቸው። ይሄንን ተጫዋች ይዞ መቀጠል የማይፈልገው ሊቨርፑል በዚህ ምክንያት ነው። ስለዚህ ከአንፊልድ ይወጣል። ይህን ተጫዋች የሳውዲ ክለቦች ፈልገው ነበር። የለም ወደ ሳውዲ አልሄድም፣ እድሜ 25 ነው፣ በአውሮፓ በትልልቅ ሊጎች መጫወት እችላለሁ ብሎ ስለወሰነ ወደ ሳውዲ እየታሰበው ጉዞ አይሳካም። አይፈጸምም። በ2024/25 የውድድር ዓመት ሰባት ጎሎችን ብቻ ነው ያስቆጠረው። በስምንት ጨዋታዎች ብቻ ነው የመጀመሪያ ተሰላፊነትን እድል ያገኘው። ስለዚህ አርነስሎት የዳርዊን ኑኔዥ አጫዋወትን አይፈልጉትም ወይም ዳርዊን ኑኔዥ የአርነስሎት ምርጫ አይደለም ብለን ልንናገር እንችላለን። አናሰርን የማይቀላቀል ከሆነ ወደ ጣሊያኑ ሻምፒዮን ወደ ናፖሊ የመሄድ እድሉ በጣም ሰፊ ነው። ሊቨርፑል ለዚህ ተጫዋች ዝውውር ጠይቆት የነበረው 70 ሚሊየን ፓውንድ ነው። ይህንን 70 ሚሊየን ፓውንድ ግን ማንም እንደማይከፍለው አሁን አውቋል፣ አሁን ተረድቷል። ስለዚህ ይህንን ተጫዋች መውሰድ የሚፈልግ ክለብ ካለ 50 ሚሊየን ዩሮ ወይም 42.7 ሚሊየን ፓውንድ ለመቀበል ዝግጁ ነኝ እያለ ነው። ከ70 ሚሊየን ወደ 42 ሚሊየን ዝቅ ለማለት ሊቨርፑል ቁርጠኛ ሆኗል። ይሄ ማለት 42 ሚሊዮን ፓውንዱ ቦነስን ጨምሮ ነው። ምናልባት ከዳርዊን ኑኔጅ ዝውውር ጋር በተያዘ የሚከፈለው ክፍያ ዳርዊን ኑኔጅ የሚቀላቀለውን አዲሱን ክለብ ሲያገለግል የሚያስመዘግባቸው ውጤቶች ለሊቨርፑል ተጨማሪ ጉርሻ ሊያመጡ የሚችሉ ከሆነ ክፍያው አጠቃላይ 42 ሚሊዮን ይድረስ ይላል። ሊቨርፑል በዩሮ 50 ሚሊየን የጠየቀው ናፖሊ ልጁን፣ ፈልጎታል። አንቶኒዮ ኮንቴ በአንድ ሮሜሎ ሉካኩ ላይ እየተማመኑ መቀጠልን አይፈልጉም። ዳርዊን ኑኔዥን ተመኝተውታል። የልጁን ጉዳይ መከታተል ከጀመሩም በጣም ቆይተዋል። ይህንን 43 ሚሊየን ዩሮ እንስጣችሁና ዳርዊን ኑኔዥን እንውሰድ ነው። እንግዲህ ልብ እንበል፣ ሊቨርፑል 70 ሚሊዮን ፓውንድ ጠየቀ፣ ወርዳለሁ አለ ወደ 42 ሚሊዮን ፓውንድ ሊቨርፑል በ42 ሚሊዮን ፓውንድ አለማለት በዩሮ ሲቀየር 50 ሚሊዮን ዩሮ ማለት ነው። ናፖሊ ግን አሁንም ለዳርዊን ኑኔዝ የተሰጠኝ ዋጋ በዝቷል ነው የሚለው። 43 ሚሊየን ዩሮ ግን ለመክፈል ዝግጁ ነኝ ብሏል። ይሄ 43 ሚሊየን የተለያዩ ጥቅማጥቅሞችን የጨመረ እንዲሆንም ይመኛል ሊቨርፑል እና ናፖሊስ ማማሉ ተብሎ የሚጠበቅ መሆኑን የጣሊያንም የእንግሊዝ ሚዲያዎች እያስነበቡ ይገኛሉ። ሌላኛው የሊቨርፑል ጉዳይ እንግዲህ የተጫዋች ሽያጭ ላይ 34 ሚሊዮን ፓውንድ ወደ ባይ ሊቨርኩሰን ይሄዳል ተብሎ ይጠበቃል። ጃሬል ኮንሳ የሚባለው ተጫዋቹ ጃሬል ኮንሳ ወደ ባይ ሊቨርኩሰን የሚያቀነው በ34 ሚሊዮን ፓውንድ ከሆነ ይህንን 34 ሚሊዮን ፓውንድ ሊቨርፑልና አርንስሎት ወደ ሌላ ተጫዋች ዝውውር ነው ማዞር የሚፈልጉት እንጂ ወደ አካውንት እንዲገባ አይፈልጉም። 34 ሚሊዮን ፓውንዱን ይጠቀሙበታል ተብሎ ደግሞ የሚጠበቀው የክሪስታል ፓላሶን ተከላካይ ጉሄን ወደ አንፊልድ ለመውሰድ ነው። ኧረ ይገርማል ሊቨርፑል አካሄድ እረ፣ ይገርማል የሊቨርፑል ራስን የማጠናከር ሥራ ይሄ የሊቨርፑል ዕቅድ 2025/26 ላይ ለየትኞቹ ዋንጫዎች ሲባል የሚደረግ ነው ብለን አንድ ሁለት ዋንጫዎችን ልንጠራ የምንችል አይመስለኝም። ሁሉንም ታሳቢ ያደረገ ሁሉንም ውድድሮች ለማሸነፍ ያቀደ ካልሆነ በስተቀረ በዝውውሩ እንደተሳካላቸው የሚቀላቀሏቸው ተጫዋቾች የሊቨርፑልን ውጤታማነት የሚያሳድጉ ከሆነ ሊቨርፑልን ማቆም ሊቨርፑልን መፎካከር እጅግ በጣም አስቸጋሪ፣ እጅግ በጣምም ፈታኝ ሊሆን ይችላል ነው። ማንቸስተር ዩናይትድን በተመለከተ የተወሰኑ ነጥቦችን እናንሳ። ከማን ዩናይትድ ጋር በተያያዘ መነሳት ያለባቸው ሁለት ነጥቦች አሉ። አንደኛው በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ ክለብ የማንቸስተር ዩናይትድን ግብ ጠባቂ አንድሬ ኦናናን እኔ ልውሰደው፣ ለእኔ ይጫወት የሚል ጥያቄን አቅርቧል። ይሄ ክለብ ሞናኮ ነው። ሞናኮ ለማንቸስተር ዩናይትድ ያቀረበው ጥያቄ በማንቸስተር ዩናይትድ ይገፋል ተብሎ የሚጠበቅ አይደለም። ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር ይጠብቀዋል የሚባለውን የዝውውር ሂሳብ ሞናኮ ሊሰጠው እየተዘጋጀ ነው። ማንቸስተር ዩናይትድ ደግሞ ኤሚ ማርቲኔዝን የራሱ ማድረግ ይፈልጋል። ካልተገደደ በስተቀረ ሩበን አሞሪም ከሱ ጋር እንዳይቆዩ ከሚፈልጋቸው ተጫዋቾች መካከል አንደኛው አንድሬ ኦናና ነው። አንድሬ ኦናና ከኢንተር ሚላን ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ በሰራቸው የተወሰኑ ጥሩ ስራዎች የሚታወሰውንና የሚነሳውን ያህል በተሳሳታቸው ስህተቶችም እንደዚሁ ይነሳል። አንዳንዶች ወደኋላ ሄዶ ዴቪድ ደሃያን ያነሳሉ። እሱ ላይ የሰራው ግፍ ማንቸስተር ዩናይትድን ዋጋ ያስከፈለው ነው ይባላል ብዙ ጊዜ ኦናና ስህተቶችን በሚሰራ ወቅት። አንድሬ ኦናና በቅርቡ ከአንድ ሪፖርተር ጋር ተገናኝቶ ሲነጋገር እንደተሰማው ከማንቸስተር ዩናይትድ ጋር በ2025/26 አብረን እናይሃለን ወይ ሲባል አላቅም የሚሆነውን አብረን እንጠብቅ ብሏል። እሱም በማንቸስተር ዩናይትድ ቤት ስለ መቆየቱ እርግጠኛ እንዳልሆነ መልሱ ይናገራል። አሁን ሞናኮ ማንቸስተር ዩናይትድንና አንድሬ ኦናናን ሊያግባባ ስራ ጀምሯል። ሁለተኛው መሆን ያለበት ወሬ ከማንቸስተር ዩናይትድ ጋር በተያዘ የሩበን አሞሪም በእኔ እምነት በጣም ትክክለኛ የሆነ ማሳሰቢያ ነው። ማንቸስተር ዩናይትድ የተጫዋቾች ዝውውር ላይ ተሳትፎ እያደረገ ነው። እንዲቀላቀሏቸው የሚፈልጓቸው ተጫዋቾችን ለይተዋል። አሁን ሩበን አሞሪም የሚለው እነዚህን የለየናቸውን ተጫዋቾች ቶሎ የማንቸስተር ዩናይትድ እናድርጋቸው፣ ዝውውሮቹን ቶሎ እንጨርስ፣ የልምምድ ጊዜ ላይ ከቀድሞ የዩናይትድ ተጫዋቾች ወይም ከነባሮቹ የዩናይትድ ተጫዋቾች ጋር አዲሶቹን ለማዋሃድ በቂ ጊዜ ይኖረኝ፣ ይላመዱ፣ የመጀመሪያውን የወዳጅነት ጨዋታም ስናደርግ ይኑሩ፣ ይሳተፉ፣ ስለዚህ እነዚህን ልጆች ለውድድር አመቱ በበቂ ሁኔታ ማዘጋጀት እንድችል የዝውውር መስኮቱ እስኪዘጋ የምንጠብቅበት ምንም ምክንያት አይኑር ነው፣ በጊዜ ይጀመር፣ በቃ አብረውኝ ወደ አሜሪካ ይሄዱ። ቅድም እንደነገርናችሁ አብረው ወደ አሜሪካ እንዳይሄዱ የሚፈልጋቸው አራት ተጫዋቾች አሉ። አሁን ደግሞ የሚለው አዳዲሶቹን ተጫዋቾች ቶሎ በእጅ ያስገቡልኝና እነሱን ወደ አሜሪካ ይዤ ሊሄድ የቀደሙትን እና አዳዲሶቹን ያዋሃደ ጥሩ የዝግጅት ጊዜ ይኑረኝ ብሎ ለማንቸስተር ዩናይትድ አለቆች መልእክቱን አስተላልፈዋል። ስለዚህ ይሄ መልእክት ከተደመጠ፣ ከተከበረ እናም ትክክል መሆኑ ከታመነበት ማንቸስተር ዩናይትድ የጀማመራቸውን ዝውውሮች በፍጥነት ለማጠናቀቅ እድል ያገኛል ማለት ነው። ሩበን አሞሪም ያለው ግን ሙሉ በሙሉ ትክክል ነው። ሌላው የማንቸስተር ዩናይትድ ጉዳይ ጋር ተያይዞ መነሳት ያለበት ነገር የብሬንትፎርድ ጉዳይ ነው። እኔ ብሬንትፎርድ በቃ ደንበኛ ማስታወቂያ ሰርቷል። ደንበኛ ማስታወቂያ ነው የሰራው። የብሬንትፎርድ ደንበኛ ማስታወቂያ። በሶሻል ሚዲያ ላይ የብሬንትፎርድን ጉዳይ ፖስት የሚያደርግ ቲም አለው። ራሱ ብሬንትፎርድ ክለቡ የሶሻል ሚዲያ ቲም አለው። ይሄ የሶሻል ሚዲያ ቲሙ አይ ቲንክ ለእኔ በጣም አሪፍ ማስታወቂያ ነው የሰራው ማስታወቂያው የብሪያን ኤምቤሞን ጉዳይ በተመለከተ ነው። ከዚህ በፊት ስንነግራችሁ እንደነበረው ኤምቤሞ በ2024/25 የውድድር ዓመት ሀያ የፕሪምየር ሊግ ጎሎችን አስቆጥሮ በፕሪምየር ሊጉ የኮከብ ግባገብነት ፉክክር አራተኛ ደረጃን ነበር ይዞ ያጠናቀቀው። የሚበልጡት መሐመድ ሳል አሌክሳንድር አይዛክና ሃላንድ ናቸው። እሱ አራተኛ ደረጃ ላይ አለ እና ብሬንትፎርድ በማንቸስተር ዩናይትድ ጥያቄ የቀረበለት ኤምቤሞን እንፈልገዋለንና እንውሰደው ምን ያህል ትላላችሁ ብለው ጠየቁ። ብሬንትፎርድ ዋጋ ጠራ። ማንቸስተር ዩናይትድ ዋጋ አስቀመጠ። ለሁለተኛ ጊዜ ማንቸስተር ዩናይትድ ዋጋ ሊያስተካክል ሲል ቶማስ ፍራንክን የቀጠረው ቶተንሃም በዝውውሩ ጉዳይ ላይ ገባበት። እናም ከማንቸስተር ዩናይትድ እቅድ በላይ ለመክፈል ዝግጁ ነኝ አይነት ነገር አለ። በኋላ ቶተንሃምም አጠንክሮ አልገፋበትም። ማንቸስተር ዩናይትድም ነገሩን በርጋታ ለማየት ከቶተንሃም ጋር የፉክክር ገበያ ማድረግ አልፈልግም ብሎ ሰብሰብ ብሎ ቆየ። ቶተንሃምም ዝም ማንቸስተር ዩናይትድን መረጋጋትን ስለመረጠ የብሬንትፎርድ የሶሻል ሚዲያ ቲም ምን አደረገ? ዛሬ የብሪያን ምቤሞን በ2024/25 ያገባቸውን 20 የፕሪሚየር ሊግ ጎሎች ክሊፕ አደረገና ሶሻል ሚዲያው ላይ ፖስት አደረገ። ገበያ መጥራት ማለት ይሄ ነው። እዩት፣ ይሄን ልጅ ነው የሚወስድ ካለ እያልን ያለ ነው። ይህን ልጅ ለመውሰድ ነው እንነጋገር ያላችሁት የሚል ነገር መጣ ማለት ነው እና የበዙ ሪያክሽኖች ነበሩ። ለብሬንትፎርድ በሶሻል ሚዲያ ላይ ለለጠፈው ሀያ የኤምቤ ሞንጎሎች የሚያሳዩ ቪዲዮዎች ሪያክት ካደረጉት በጣም የሚበዙት የማንቸስተር ዩናይትድ ደጋፊዎች ናቸው። ይሄንንማ ኦልትራፎርድ ላይ ልናየው እንወዳለን፣ ይሄማ የማንቸስተር ዩናይትድ ተጫዋች መሆን አለበት ብለው ሪያክት አደረጉ። ነገሩ ተንቀሳቀሰ ማለት ነው ብሬንትፎርድ እንዲህ ያለ ጥሪ ከጠራ እንዲህ ያለ መልእክት ካስተላለፈ ማንቸስተር ዩናይትድ የሚጠበቅበት ህል ትልቤት ፑሽ ማድረግ ነው፣ ትንሽ መግፋት። ይህን ትንሽ መግፋት በተሳካ ሁኔታ ሲያከናውን ብሬንትፎርድ መስማት ይጀምራል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ ደጋፊዎች ምኞታቸው የሆነውን ብሪያን ምቤሞን የራሳቸው ያደርጋሉ። ብሬንትፎርድ አሪፍ ማስታወቂያን ሰርቷል። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ አዳዲስ ነገሮችን ይዘን ዳግም እናንተን ለማግኘት ያብቃን። ሰብስክራይብ አድርጉ፣ ሊንኩን አጋሩ። እንብዛ እንላለን። ለእስካሁን ድጋፍም እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።